እግዚአብሔር አንድ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና የክርስቶስ ሞት የወንጌል ማዕከል የአዲስ ኪዳን አክሊል ነው። የክርስቶስ እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ የሰው ልጅ አጣ። እሱ ወደ ሲኦል በሥጋ ወደ መቃብር መውረድን ቀጠለ። በዲያብሎስ ግርማ በሲኦል ከተማ ይማቂቅ የነበረውን የአዳምን ዘር ሰዎች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚሁ ደብር ዋና አስተዳዳሪ ክቡር መላከ ፀሐይ ቆሞስ አባ ብርሃነ ሥላሴ ያስፋው፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ከሩቅም ከቅርብም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች፣ በእግዚአብሔር ስም እንደምናረፈዳችሁ፣ በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የእኛ ጌታ የእኛ ተስፋ፣ የእኛ ህይወት፣ የእኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ እችን ጊዜ ባርኮ ቅዱሶ ስለለገሰን ከበረከተ መስቀሉ እንድንሳተፍ እችን ጊዜ በሕይወታችን ላይ ጨምሮ ስለሰጠን፣ ከምንም በላይ ይህንን ቀን በዕድሜያችን ላይ ጨምሮ ለንስሐ ስላደለን ቅዱስ የሆነው ስሙ፣ ገዢ የሆነው ስሙ፣ ጠርተነው የማናፍርበት ስሙ፣ ለደከምን ምርኩዝ፣ ላዘንን መጽናኛ በዚህ ቀን ለተደሰትን ደግሞ ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርና በሰማይ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። እንኳን ለጥንተስቅለቱ ለመድኃኒ ዓለም ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ለኤፍሬም ሶርያዊ ለማሪ ሳቅ መንፈሳዊ ለዮሐንስ አረጋዊ ለቅዱስ ያሬድ ኢትዮጵያዊ በበረከት በጸጋ በረድኤት የተለመነች ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም በዚህ ሰዓት በረድኤት ከሁላችን ጋር ትሁን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ዮሐንስ እንደጻፈው ምዕራፍ 3 ቁጥር 16 ላይ እንዲህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶታልና ይላል። እስከ መስቀሉ ስር ያልተለየው ተወዳጁ ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ የጻፈልን ነው አሁን በመጽሐፍ ቅዱስ ውስጥ ያነበብኩት በሊቃውንተ ቤተ ክርስቲያን አጠራር የመጽሐፍ ቅዱስ መክፈቻ ቁልፍ ተብሎ ተሰይሟል። እግዚአብሔር ማን ነው? እግዚአብሔር ምን ይመስላል? ዓላማው ለእኛ ያለው ምንድን ነው? በሕይወታችን ያደረገልን ነገር፣ እግዚአብሔር በምን ሊገለጽ ይችላል የሚለውን የነፍስ ጥያቄ በተገቢው መንገድ፣ አጠቃላይ የብሉይ ኪዳንና የሐዲስ ኪዳንን መሠረታዊ የመዳን ዓላማን የመዘገበልን ሕያው ታሪክ ነው። እግዚአብሔር አንድ ልጁን መስቀል ላይ በመስጠት ዓለሙን እንዲሁ ወደደው ይላል። ስለ መስቀል ነው የምንማማረው ማለት ነው። ከዚያ በፊት አራቱ ወንጌላት 89 ምዕራፎች አሏቸው እን ሞት ማለት ምን ማለት እንደሆነ የክርስቶስ እንዲገባን ለምሳሌ ማቴዎስ ወንጌል ሀያ ስምንት ምዕራፍ አለው የማርቆስ ወንጌል አስራ ስድስት ምዕራፍ አለው የሉቃስ ወንጌል ሀያ ሁለት ምዕራፍ አለው የዮሐንስ ወንጌል ሀያ አንድ ምዕራፍ አለው ከነዚህ ሰማኒያ ዘጠኝ ምዕራፎች ውስጥ ሀያ ሰባቱ ምዕራፍ የያዘው የክርስቶስን ሞት ነው የመዘገበው የክርስቶስን ሞት ነው የመዘገበው በሀዲስ ኪዳን መጽሐፍት ውስጥ ስለ ልደቱ አስር ጊዜ ያክል ተጽፎልናል ስለ ትንሣኤው 75 ጊዜ አክል ተጽፎልናል። ስለ ሞቱ ግን ከሦስት መቶ በላይ ጊዜ ነው የተመዘገበው። ይህ ማለት የክርስቶስ ሞት የወንጌል ማዕከል፣ የአዲስ ኪዳን አክሊል ነው። የክርስቶስ ሞት በሕይወታችን ላይ ትልቁ ትርጉም ያለው ኑሮ ማለት ነው። ቅድም በመግቢያ ላይ ዓለም ተነስቷል። ዓለሙን እንዲሁ ወደደው ይላል። ወደ መስቀሉ ከመምጣታችን በፊት እንዲሁ የተወደደው ዓለም ምን ይመስል እንደነበረ ቅዱስ መጽሐፍ ይነግረናል። ልዑል እግዚአብሔር ሀያ አንድ ፍጥረታትን ከፈጠረ በኋላ ሀያ ሁለተኛውን ፍጥረት ማለትም ሰውን በአርአያውና በአምሳሉ ፈጠረው ያበጃት ይጠብቃት ዘንድ በእኛ በሰው ልጆች ታሪክ ውስጥ የመጀመሪያይቱ ትምህርት ቤት ወደ ሆነችው ወደ ኤደን ገነት አስገባው። በኤደን ገነትም የሰው ልጅ ለሰባት ዓመታት ያክል ምሳሌ የሌለው ኑሮ ይኖር ነበረ። በዘመናችን አጠራር ቢሊዮነሮች የማይኖሩትን ኑሮ ሰው ይኖር ነበረ። ምን ማለታችን ነው? አያዝንም፣ አይጨነቅም፣ አያለቅስም፣ አይፈራም፣ አይራቆትም ነገን እያሰበ አይፈራም። ያልነጋለት ነገ፣ ያላየው ነገ፣ ያልደረሰበትን ነገ እንደኛ እያሰበ አይጨነቅም ነበረ። ይሄ ማንም የማይኖረው ኑሮ ነው። ከባልንጀራው ጋራ ያለው ኅብረት ልዩ ነበረ። ከቅዱሳን መላእክት ጋር የነበረውም ኅብረትና አምልኮት እንዲሁ የተለየ ነበረ። ከፈጠረው ከእግዚአብሔር ጋር ያለው ግንኙነትም በምሳሌ ሊገለጽ አይችልም ነበር የሰባት ዓመታቱ ኑሮ። ቅድም ዘርዘር ያደረግናቸውን ከመቅጽበት የቀየረ የሰው ልጅ አታድርግ የተባለውን ነገር አደረገ፣ ባጭሩ ኃጢአት ሰራ። ደነገጠ። ይህም ማለት በሰው ልጆች የህይወት ታሪክ ውስጥ የመጀመሪያው ኃጢአት ወደ ልቡ የገባው ፍርሃት ነው። ተደበቀ። ያዋጡኛል ወዳላቸው ቅጠሉ ውስጥ ተሸሸገ። እግዚአብሔር በየደንገነት ድምፁን አሰማ። የት ነህ ያለኸው? አለው። በገነት ድምፅህን ሰማው፣ ራቁቴንም ስለሆን ፈራሁኝ አለ ሰው መለሰ። እግዚአብሔርም ቀጠለ፣ በእውነት አታድርግ ያልኩህን ነገር አደረግክ ወይ አለው። አደረግኩ አላለም፣ እግዚአብሔርን ጭምር ተጠያቂ አደረገ። ይሄ ማለትም ማለት ነው፣ አንተ ለእኔ ረዳት አድርገ የሰጠኸኝ እሷ እኔን አሳሳተችኝ አለ። አሁን ስጦታውን አቃለለ። የሰጣኝ ስጦታ ጎደሎነት ነበረበት ብሎ ኃጢአት ያመጣ ውጤት እግዚአብሔርን ተጠያቂ አደረገ፣ ከገነትም ተባረረ። ወይም በሊቃውንተ ቤተ ክርስቲያን ቋንቋ ክብር ቢሉ ልጅነት፣ ቦታ ቢሉ ገነት። ወይም እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ የሰው ልጅ አጣ። ምስኪን ሆኖ ወደዚህ ዓለም መጣ፣ ልጆችም ወለደ። የወለዳቸው ልጆች ተስማምተው መኖር አልቻሉም። ዲያብሎስ የመጀመሪያውን የጦር መሳሪያ ድንጋይን መወርወር አስተማረ። አቤል በወንድሙ በቃየል በድንጋይ ተወግሮ ሞተ። ሞት በዚህ መልክ ወደ ዓለም መጣ። የአዳም በደለኝነት፣ የልጆቹ ተባባሪነት በእግዚአብሔርና በሰው መካከል የነበረውን ግንኙነት ከማጥበብ ይልቅ እያሰፋው መጣ በኖ ዘመን ስምንት ነፍሳትን እግዚአብሔር አትርፎ የተቀረውን ዓለም በንፍር ውሃ አጠፋ። የሰው ልጅ በምድር ላይ የበዛ መጣ። ዳሩ ግን በነፍሱ ወደ ሲኦል፣ በሥጋ ወደ መቃብር መውረድን ቀጠለ። በሕይወቱ ደስታ ተገፈፈ። ማን ነው ሚያድነኝ? የነፍሴን ጥያቄ ማን ይመልሳል? እግዚአብሔር ምን ባቀርብለት ይደሰታል? ሚልኪያስ እንደነገረን ምን ይዤ በእግዚአብሔር ፊት ልቅረብ ብሎ እንዳለው ሶሎሞን በዘመነ መንግሥቱ እግዚአብሔር ደስ ቢለው ቢለው ግዙፍ የሆነውን የምድራችንን ቤተ መቅደስ ሰራ፣ ኢየሩሳሌም ከተማ ላይ በዚያም በሚሊዮን አይደለም በቢሊዮን አይደለም በትሪሊዮን የሚቆጠሩ በጎች ለኃጢአት መስዋዕትነት ቀረቡ፣ ታረዱ፣ ደሞቻቸው በቅድስተ ቅዱሳን ተረጩ። ያም ቢሆን የሰው አእምሮ ሊነጻ አልቻለም። በዲያብሎስ ግርማ በሲኦል ከተማ ይማቂቅ የነበረውን የአዳምን ዘር ሰዎች የሚያቀርቡት በግ ውጤት ሊያመጣለት አልቻለም። በከባድ ብረት ገነት ተዘጋ ወይም በነሐሱ መዝጊያ። እግዚአብሔር ዓለምን መመልከት ጀመረ በነቢያት ጥያቄ። ለምሳሌ ነቢያት ሰውን ወክለው ይጠይቁት የነበሩት ጥያቄ ማየት እንችላለን። ትንቢተ ኢሳይያስ ምዕራፍ 66 ቁጥር አንድ ላይ ሰማዮቹን ቀደህ ምን አለ ብትወርድልን ይላል ዓለም የጠየቀው ጥያቄ ነው። ሰባቱን ሰማያት ሰንጥቀ ደስታ ወዳጣንባት ምድር ህሊናችን ወደረከሰባት ዓለም ዓለም ከአንተ ጋር የምንገናኝበት የነፍስ ጥያቄ መልሶ እንዲዘረጋልን ሰባቱን ሰማዮቹን ቀደ ውረድ አለ። ራሱ ቁጥር ስድስት ላይ ሲመልሰው ጽድቃችን ሁሉ የመርገም ጨርቅ ሆነ፣ ስምህን ሊጠራ የሚችል ሰው ጠፋ፣ በደላችን እንደ ነፋስ ወስዶናል ብሎ ይመልሳል። ጽድቅ ሁሉ የመርገም ጨርቅ ሆነ። ትንቢተ ኢሳይያስ ራሱ ምዕራፍ 59 ቁጥር 16 ላይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ፣ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ሰው እንደሌለ አየ። ሰዎች ግን ነበሩ። እረ እንደው ምርጥ ምርጥ ሰዎች ነበሩ። የእምነት አባት የተባለው አብርሃም ነበረ እግዚአብሔርን እንደ ጓደኛ እንደ ባልንጀራ ያነጋግር የነበረው ሊቀነቢያት ሙሴም ነበረ። አካሄዱን ከእግዚአብሔር ጋር በማድረጉ የተሰወረው ሄኖክም ነበረ። ለኢየሩሳሌም ያነቡ የነበሩት እነ ኤርምያስም ነበሩ። ጻድቁም ነው ነበረ። እግዚአብሔር ግን ሰው እንደሌለ ተመለከተ። በዚህ ሰዓት እግዚአብሔር አንድ ልጁን ወደ ዓለም ላከ። አባ ሕርያቆስ በቅዳሴው ላይ እንደነገረን እግዚአብሔር አብ ምስራቅንና ምዕራብን ሰሜንና ደቡብን ዳርቻዎችንም ሁሉ ተመለከተ ተነፈሰ አሻተተ እንዳንቺ ያለ አላገኘም ያንቺን መዓዛ ወደደ ደምግባትሽንም ወደደ የሚወደውን ልጁን ወደ አንቺ ማዕፀን ሰደደ ይላል ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ አራት ቁጥር አንድ ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። የዘመኑ ፍጻሜ ሲደርስ ሰው የሚከብርበት የዘመኑ ፍጻሜ ሲኦል በሰው ልጆች ላይ ተዘግቶ ገነት የሚከፈትበት የዘመኑ ፍጻሜ የተዋረደው የሰውነት ክብር ከፍ ብሎ እግዚአብሔር ሰው የሚሆንበት የዘመኑ ፍጻሜ በዲያብሎስ ግርማ በሲኦል ከተማ ይማቅቅ የነበረውን የአዳምን ዘር ነፃ የሚወጣበት የዘመኑ ፍጻሜ ከርኩሰታችን በቅዱስ ደሙ የሚነጻበት የዘመኑ ፍጻሜ ሲደርስ እግዚአብሔር ውድ ልጁን ወደ ዓለም ላከ። ቅድም ባደመጥ ነው ስርዓተ ቅዳሴ ዮሐንስ አፈወርቅ ወደ ላይ ወስዶ ወደ ታች ሲያመጣን እንመለከታለን። አደለ ያደመጣችሁ፣ አስቀደሳችሁ። የእግዚአብሔርን ክብር በቅድሚያ እንዲህ ገልጸዋል ቅዱስ ዮሐንስ አፈወርቅ ከነፋሳት በፊት እግዚአብሔር በባህሪው ነበረ። መላእክ ሳይፈጠሩ በፊት እግዚአብሔር በባህሪው ነበረ። ብልጭልጭታ ሳይመላለስ እግዚአብሔር በባህሪው ነበረ። የአየር ርዝመት ሳይከፈል እግዚአብሔር በባህሪው ነበረ። በአዳም ፊት የህይወት እስትንፋስ እፍ ከማለቱ በፊት እግዚአብሔር በባህሪው ነበረ ብሎ የእግዚአብሔርን ክብር ይነግረንና ደግሞ ወደ መሬት ያመጣናል። የማይቆጠር የማይሰፈር የቸርነቱን ብዛት ደግሞ እንሆ እንናገራለን፣ ይላል ወደ መሬት ሲመጣ፣ ወደ ዳነ ወደ እኛ ሲመጣ። ለዚህ ነው ዳዊት ይህን ደግሞ ግልጽ የሚያደርግልን በመዝሙር 72 ቁጥር 13 ላይ እግዚአብሔር ከዓለም በፊት ንጉሥ ነው፣ በምድር መካከል ላይ መድኃኒትን አደረገ። ወደ ሰው ሲመጣ ከዓለም በፊት ገለጸው እንደ ዮሐንስ አፈወርቅ ቀጥሎ ምን አለ? ወደ መሬት ሲመጣ፣ በምድር መካከል ላይ በመሬት እንብርት በሆነችው በቀራኒዮ ላይ መድኃኒትን አደረገ። ልዩ የሆነ መድኃኒት ከፈወሰ በሽታ የማያመጣ መድኃኒት፣ የነፍስን ጥያቄ በብቃት የመለሰ መድኃኒት፣ የእግዚአብሔርን የጽድቅ ጥያቄ በከፊል ሳይሆን በምልአት ያረካ የነፍስ ጥያቄን የመለሰ መድኃኒት በመድኃኒትነቱ እኛን እንዳዳነን ማለት ነው። ስለዚህ እግዚአብሔር ወደዚህ ዓለም መጥቶ መስቀል ላይ የሞተበትን ቀን እናከብራለን፣ ዛሬ ማለት ነው። መስቀል ምንድን ነው? በዚህ ወደ ሊቃውንተ ቤተ ክርስቲያን ቋንቋ ብንሄድ ነው የሚሻለው ካለን ሰዓት አንጻር። ጎርጎሪዮ ዘን ሲናዙ መስቀል ይላል። ከሁሉ ነገር በላይ ነው። ከምን ነገር በላይ ነው? ከምን ነገር በላይ ነው? ከሁሉ ነገር በላይ ነው። ከምንወደው ከምናደንቀው ነገር በላይ ነው። ከዚህ ቤተ ክርስቲያን ጉልላት ላይ መስቀል ተሰቅሏል። ከዛ በላይ የምናየው ነገር የለም፣ እንዲህ ማለት ነው። ራሱ ጎርጎሪዎስ እንዲህ ይላል በግብረ ጎርጎሪዎስ ቅጽ ሁለት ላይ ቅዱስ መስቀልን በሰውነቴ ክፍሎች ሁሉ እሸከማለሁ። መስቀል በጉዞዬ ሁሉ ከኔ ጋር ነው። መስቀል በፊቴ ነው። መስቀል በልቤ ውስጥ ነው። በዓመት አንዴ የምናከብረው አይደለም። መስቀል ስቅለት ሲመጣ የምንሰበሰብበት አይደለም። መስቀል መስቀል በኑሮዬ መስቀል በጉዞዬ መስቀል በህይወቴ ነው ካለ በኋላ መስቀልን በልቤ ውስጥ እሸከማለሁ ሁልጊዜ ነው የሚለው። ቅድም በቅዳሴው ላይ ያደመጥነው ደግሞ ቅዱስ ዮሐንስ አፈወርቅ በዮሐንስ አፈወርቅ ስራ ቅጽ ሁለት ላይ እንዲህ ይላል መስቀል የሙታን ትንሣኤ ነው። አስራ አምስት ነገሮችን ዘርዝሯል። አጠራ አጠራ አድርገን እንመልከት። መስቀል ለሞቱ ሰዎች ትንሣኤ ነው። መስቀል ተስፋ ነው። መስቀል የእውራን መሪ ነው። መስቀል ትንቢተ ነቢያት ነው። የነቢያቶች ሁሉ ቋንቋ ትንቢት ማዕከሉ ነገረ መስቀል ነው፣ ትንቢተ ነቢያት ነው ይላል። መስቀል ስብከተ ሐዋርያት ነው። ሐዋርያት በተለያየ መንገድ ወንጌል ቢያስተምሩ መደምደሚያቸው ማዕከላቸው መስቀል ነው። ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ አንድ ቁጥር 23 ላይ ግሪኮች ጥበብን ይፈልጋሉ። በዚያ ዘመን ማንኛውም ግሪካዊ ቢጠየቅ ምን ትፈልጋለህ ቢባል አዲስ ነገር መስማት ፈልጋለሁ ነው የሚለው፣ ጥበብን እሻለሁ ይላል። አይሁዶች ምልክትን ይፈልጋሉ። የአይሁዶች ደግሞ ዘወትር የሚናፍቁት በአንተ እንድናምን ከፈለግ እንደ ሙሴ መናወርደ ደመና ጋርደ መግበን፣ በአንተ እንድናምን ከፈለግ እንደ ኤልያስ ፀሐይ አቁመ እሳት አዝንመ አሳየን። ለማመን ምልክት ይፈልጋሉ። ጳውሎስ ምን አለ ከዛ ግሪኮች ጥበብን አይሁዶች ምልክትን ይፈልጋሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው የሚለው ስለዚህ መስቀል የወንጌል አክሊል የአዲስ ኪዳን ማዕከል የሐዋርያት የአንደበታቸው ቋንቋ ነው ስለዚህ ዮሐንስ አፈ ወርቅ ነገረ መስቀልን ስብከተ ሐዋርያት ይላል መስቀል ክብረ ሰማዕታት ነው ይላል የሰማዕታት ክብራቸው እሳቱን ስለቱን ግፉን እንዳይፈሩ ያደረጋቸው መስቀል ላይ የተከፈለውን ፍቅር ማመናቸውና በልባቸው ማስገባታቸው ነው ደፋሮች እንዲሆን ያደረጋቸው ስለዚህ ሰማዕታትን የወለደው ሰማዕታትን ያስገኘው ሰማዕታትን ያፈራው መስቀል ነው ክብረ ሰማዕታት ይለዋል ዮሐንስ አፈወርቅ ሲቀጥል መስቀል የጻድቃን ሞገስ ነው ቅድም ሊቃውንቱ ያቀረቡልን አንዱ ይሄን ነው የጻድቃን ሞገስ። ሞገስ ማለት መፈራት፣ መወደድ፣ መከበር፣ በእግዚአብሔር ዘንድ ተደማጭነትን ማግኘት። ጻድቃን እነዚህን ሁሉ አሟልተዋል። እነዚህ ሞገስ እንዲሆናቸው ደግሞ ነገረ መስቀሉ ነው። የጻድቃን ሞገስ ነው ይላል። መስቀል የቤተ ክርስቲያን መሰረት ነው። ያለንባት ቤተ ክርስቲያን አጥሯ ጥብቅ፣ መሰረቷ ጥልቅ እንዲሆን ያስቻሏት፣ በከባድም በቀላልም ሁኔታ ተገፍታ እንዳትወድቅ ያደረጋት መስቀል ላይ መሰራቷ ነው። ስለዚህ መስቀል የቤተ ክርስቲያን መሰረት ነው ይላል። መስቀል ወደ ዘውድ የሚመራ ነው ይላል ቅዱስ ዮሐንስ አፈወርቅ፣ ወደ ክብር፣ ወደ አክሊል፣ ወደ ሕይወት ወደ ዘላለማዊ ደህንነት ከገቡ የማይወጡበት፣ ካጡ ወደማያገኙበት፣ ሰዓት ስንት ነው የማይባልበት፣ የቀን መቁጠሪያ ካሌንደር የሌለበት፣ በጉ ክርስቶስ የሚነግስበት፣ ሐዘን እርዛት ሁሉ የሚያከትምበት የመንግስት ሰማያት ጥያቄ ዘውድ ነው። የሰው ልጆች ዘውድ ነው። ይሄን ለማመን ደግሞ መስቀልን ማመን ያስፈልጋል። ስለዚህ መስቀል ዘውድ ነው ይላል መጽሐፍቶቻችን። ደግሞ ለምሳሌ ኪዳን ላይ በመስቀልህ ወደ አባትህ አቀረብከን ይለናል። ሩቅ የነበረው ዓለም ለሰው ባዶ የነበረው ዓለም መቼ እደርሳለሁ ይል የነበረው የሰው ልጆች ዓለም በቅርበት እንድናየው ያደረገን መስቀል ነው። ስለዚህ በመስቀልህ ወደ አባትህ አቀረብከን ይለናል መጽሐፈ ኪዳን። ትምህርት ህዋት ቁጥር 22 ላይ ደግሞ መስቀልን እናስበዋለን እንጂ አናየውም። ይህ ደግሞ ረቂቅ ምስጢርን ነው የሚገልጽልን። መስቀል የሚታሰብ ነው፣ አስበን የምንኖርበት ነው፣ ኖረንም የምንገዛበት ነው። መስቀል ላይ የታየው ነገር ከሰው ልጆች በላይ ስለሆነ ኪነ ጥበቡ ምናስበው ነው ምናየው ነገር አይደለም። ለዚህ ነው ገላትያ 3 ቁጥር 1 ላይ ቅዱስ ጳውሎስ ክርስቶስ በፊት ለፊታችሁ ላይ ተሰቅሎ እያለ እንዳታሰውሉ አዚም ያደረገባችሁ ማን ነው ይላል። የቤተ ክርስቲያናችን ቅዱሳን መጽሐፍት የሚነግሩን ይሄ ነው። መስቀል የሚታሰብ ነው። ዕለት ዕለት ምናየው ነው የእግዚአብሔር አብ ኪነ ጥበቡ ነው። እግዚአብሔር ይህን ዓለም ከፈጠረበት ጥበቡ ይልቅ ሰው ሆኖ ተሰቅሎ ዓለምን ያዳነበት ጥበብ ይበልጣል የተባለው ለዚህ ነው። ስለዚህ መስቀል እናስበዋለን እንጂ አናየው። ቅዱስ ኤፍሬም የተለየ ነገር ይነግረናል። ኤፍሬም ሶሪያዊ መስቀል አትሮንስ ነው ይላል። ይሄ መጽሐፍ መግለጫ የእግዚአብሔር ፍቅር ተገልጾበታልና ይላል አሁን እኔ ወደዚህ ቦታ ላይ እንደመጣሁኝ ይሄን መጽሐፍ ቅዱስ ዘረጋውበት፣ በዚህ ላይ ይሄ ማለት ነው። መስቀል ሲያብራራው ምንድን ያለው የእግዚአብሔር ፍቅር ተገልጾበታልና። በቅዳሴ እግዚእ ላይ አቤቱ፣ በኪሩቤል ላይ የምትኖር በልዑላኑ ላይ የምታርፍ፣ ላንተ ገዛለው ትሑታንን፣ አንተ ታውቃለህ በብርሃን አለህና ዓለሙን በመስቀል ላይ ያሳረፍከው ሆይ እንዳንተ ያለ ይቅርባይና ቅዱስ ማን ነው ይላል ይህ ቤተክርስቲያናችን ቅዳሴ። ዓለሙን በመስቀል ላይ ያሳረፍከው ሆይ እንዳንተ ያለ ይቅርባይና ቅዱስ ማን ነው? የባዘነው ሊና ሊያርፍ የሚችለው ሰው መስቀሉን ሲያስብ ነው። የተጨነቀ ሰውነት ሊረጋጋ የሚችለው ሰው መስቀሉን ሲያስብ ነው። ግራ የገባውን ሰውነት የተረጋጋ የክርስትና ህይወት እንዲመራ የሚያስችለው ሰው መስቀሉን ሲያስብ ነው። ፍርሃት የሚወገደው ሰው መስቀሉን ሲያስብ ነው። እንዳንተ ያለ ይቅርባይና ቅዱስ ማን ነው? ምክንያቱም እግዚአብሔር ፍቅሩን መግለጽ መስቀል ላይ ዘርግቶ ገልጿል። ዓለሙን ልጁን በመስጠት እንዲወዶታልና ያለው ለዚህ ነው። ሌላ ምን መጨመር እንችላለን? መልአከ ብርሃናት አድማሱ የታወቁት ብሔራዊ ሊቅ ልጃቸውን ምርካሃ ክርስቶስ የተባለውን ከሞት ያነሱት እኚህ ታላቅ የኢትዮጵያ ቤተክርስቲያን ብሔራዊ ሊቅ እንዲህ ይላሉ። የአእላፍ በጎች እረኛ በጉን ከአውሬ አፍ ቢጠብቅ ደግነቱ፣ ቸርነቱ ምንድን ነው? አንድ እረኛ አለ። ከቤተሰቡ በጎቹን ይረከባል። ከብዙ አውሬ ይከላከላል። ታዲያ የእረኛ ቸር ብንለው ና ብናደንቀው ምንድን ነው ይላሉ። ሲቀጥሉ ለሚጠብቀው በግ ጥቅሙ ምንድን ነው? በጎቹን ከአውሬ አፍ ከጠበቀ በኋላ እንደ አውሬ ይበለዋልና፣ ግልጽ አይደለም። ይከላከላል፣ ከብዙ አውሬ በጉን ያድነዋል። ታዲያ ምን ዋጋ አለው? በዓል ሲደርስ ደግሞ እንደ አውሬ እረኛው ምን ያደርገዋል? ይበለዋል። ባይበላው እንኳ ይላሉ እዚህ መጽሐፋቸው ላይ ባይበላው እንኳ ለበላተኛ አሳልፎ ይሰጣል ይለናል ይህንን ስናስታውስ አንድ ነገር ትዛለን ከተኩላዎች ተኩላነት ይልቅ የበጎች በግነት ነው ቤተክርስቲያን የጎዳት ግልጽ ነው ከተኩላዎች ተኩላነት አይደለም ቤተክርስቲያን የጎዳት የበጎች የኛ በግነት መስቀሉን አለመረዳታችን፣ ለበዓል ብቻ መሰብሰባችን፣ በአመት አንዴ ማክበራችን የበጎች በግነት ነው ይሄ። ስለዚህ መስቀሉ አእምሯችን ውስጥ ሊቀመጥ የሚገባው ቋንቋ ነው። ከዚህ ውጭ ሌላ ቋንቋ ሊኖረን አይገባም ነበረ። ስለዚህ መልአከ ብርሃናት አድባሱ ይሄንን ካሉ በኋላ ሲዘጉ ምናሉ? የመልካሙረኛ ትጋት አጠባበቅ ግን ጥቅም ነበረው። በመስቀሉ በትር በጎቹን ከጠበቀ በኋላ ስጋውን እያበላ ደሙን እያጠጣልና ወደ እርሱ የሚመጣውን ወደ ውጭ አያወጣውም ብለው ይደመድሙታል። የዚህ ዓለም እረኛና የእሱ የነፍሳችንን እረኛ ክርስቶስን እያነፃፀረ ይነግረናል። ስለዚህ መስቀል የእግዚአብሔር ፍቅር የተገለጸበት ኪነ ጥበቡ ነው። አባ ጊዮርጊስ የተናገረውን ገልፀን እናጠቃልን። ይህ ኢትዮጵያዊ ሊቅ በሕይወቱ ቤተክርስቲያንን በድርሰቶቹ ቤተክርስቲያንን ያሸበረቀ በኑሮው ደግሞ በክርስትና ህይወቱ መላእክትን ያስደነቀ ከአርባ በላይ ቅዱሳት መጽሐፍትን የጻፈ ትልቅ በሚባለው መጽሐፉ መጽሐፈ ምስጢር በዕለተ ስቅለት የሚነበበው ወይም ወር በገባ በ27 ብናነበው የምንጠቀምበትን ምዕራፍ 15 ገጽ 106 ላይ እንዲህ ይላል። ዕፀ መስቀል በአይሁድ እጅ ተተከለ። ቤተክርስቲያን በኢየሱስ ክርስቶስ እጅ ተሰራች። የእግዚአብሔር በግ በሰቃዮቹ እጅ ዕፀ መስቀል ላይ ታረደ። የበረከት ማዕድ ለእምመናን ተዘጋጀ። የቤተ ክርስቲያን ደጃፎቿ በሙሽራዋ ደም ተቀቡ ይላል። ልድገመው፤ ዕፀ መስቀል በአይሁድ እጅ ተተከለ። ቤተ ክርስቲያን በኢየሱስ ክርስቶስ እጅ ተሰራች። የእግዚአብሔር በግ ክርስቶስ ማለት ነው። የእግዚአብሔር በግ ቅድም የሰዎችን በግ አየን። አደለ ሰው ያቀርበው የነበረው በግ ውጤት አልነበረው። ስለዚህ የእግዚአብሔር በግ ያስፈልጋል። ዮሐንስ 1 ቁጥር 29 ላይ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ነው ሚለው። የሰው በግ ውጤት ስለሌለው የእግዚአብሔር በግ አስፈለገ። ስለዚህ የእግዚአብሔር በእግዚአብሔር እጅ ተሰራች። የእግዚአብሔር በግ በሰቃዮች እጅ በዕጸ መስቀል ላይ ታረደ ወይም መስዋዕት ሆነ። የበረከት ማዕድ ለምእመናን ተዘጋጀ። የቤተ ክርስቲያን ደጃፎቿ ደግሞ በሙሽራዋ ደም፣ በክርስቶስ ደም ተዋቡ፣ ተቀቡ። ያለንባት ቤተ ክርስቲያን፣ በምድር ላይ ያለችው ሰማይ የሆነችው ቤተ ክርስቲያን፣ አንዲቷ ለእኛ የተሰጠችን ቤተ ክርስቲያን በሙሽራዋ ደም የተዋበች ናት። ስለዚህ ልዑል እግዚአብሔር አንድ ልጁን ለእኛ በመስጠት ዓለሙን እንዲሁ የወደደበትን ቀን ነው ዛሬ የምናከብረው። ይሄ ነገር ደግሞ ዘወትር በሕሊናችን ውስጥ እግዚአብሔር የሰራውን በማሰብ መኖር፣ ኑሮ ማሳመር፣ ቅዱስ ስጋውና ክቡር ደሙን መቀበል የእኛ የፍቅር መገለጫ ውጤት ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ውልድና ስመ ክርስትና፣ ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተ የሚደረግልን የመድኃኔዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የሰማዕቱ የቅዱስ ቂርቆስ ረድኤት በረከት የትጉሃን መልአክ ጥበቃ በምንወዳት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱ ቤተሰቦቻችን ላይ ለዘላለሙ ጸንቶ ይኑር። ለብርሃን ትንሣኤው በሰላም ያድርሰን።